ዛሬ ማለት ነው ብሩኬ ያለ ሳሙና ያለ ክሎሪክስ አጥበው ጫምቀ አጽድተውታል ማለት ነው፣ ወይኔ በላቸው አለ። እኔ እንጃ በምን መንገድ እንደተረዳችሁት አላቅም። እኔ እንደተረዳሁት ከሆነ ማለት ነው ፈተና ነው ብዬ ነው የማስበው። ፈተና ነው ልጁ የላከባት አም ሬሊ ሹር፣ እሱ ነው ብሩኬን የላከባት ፈተናው። ታልፏዋለች ወሳት፣ ታልፈውም እኔ ይወስዱብኛል ብላ ፈትናኛለች፣ እሷስ ብሎ ነው በጣም እርግጠኛ ነኝ። የምር ንግግሩ እኮ ያስታውቃል፣ ሼር ያደረገው ራሱ ያስታውቃል። ምክንያቱም ሀይሚ ምንም ያጠፋችው ጥፋት የለም። አንደኛ የራሱ ቤት ነው፣ የወንድሙ ሰርግ ነው እና በወንድሙ ሰርግ ላይ እንዲህ ማለት ሚንጃ ሁለተኛ ነገር ደግሞ በሰርግ ላይ ብዙ ሰው ትተዋወቃላችሁ። በዛ ላይ እነሱ በጣም ታዋቂ ናቸው፣ በጣም ሶሻል ሚዲያ ላይ በጣም የሚታወቁ ልጆች ናቸው እና እሷ ብቻ አላቅም። ፈተና ነው ብዬ ነው ማስበው። እስከ መጨረሻ እስከማይደረስ፣ ለማንም እንትን አይደለም ማለት ነው። ምክንያቱም በቃ ሁለቱ መውደድ ያለመውደድ የራሳችን መርጫ ነው እና አንዱን ጥላችሁ አንዱን መንሳት አይደለም። ሁለቱም ሰው በስድብ እንደማይመለስ ታውቃላችሁ አይደለም? በስድብ ማንንም ሰው ተመልሶ አያውቅም። የምር ባትሳደቡ ጥሩ ነው። በተለይ ማለት ነው የቅዱሳንን ስዕል አድኖ አድርጋችሁ የእመቤታችን ስዕል አድኖ አድርጋችሁ የምትሳድበው በእናንተ በማይ ጠበቅ ስድብ ጽሁፍ ነበር እየጻፋችሁ ደግሞ ሪፒሊ ላይ ማለት ነው። እና እባካችሁ እባካችሁ የአፋችን ፍሬ እንዳንበላ ቴኪር እናርግ ብዬ አስባለሁኝ። ግን ደግሞ ፈተና ነው። እሺ እንትን በሉ።